ሰላም ሰላም ጤና ይስጥልን ውድ ጋት ሚዲያ ቤተሰቦች እንደ ያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ይህም ፕሮግራም ኢትዮጵያ ውስጥ ናቸው ለምትከታተሉ እንደምን ዋላችሁ ማለት ትፈልጋለሁ። ሌሎች ደግሞ እንደያገሩ የሰዓት አቆጣጠር እንዴት ቆያችሁኝ፣ እንዴት አላችሁ እላችኋለሁ። ይህ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የጋት ውሎ ፕሮግራማችን ነው። ዛሬ ዕለት አርብ አስራ ሰባት ቀን አስራ ሰባት ሚያዝያ 2017 በኢትዮጵያ የዘመን አቆጣጠር አፕሪል 25 2025፣ በግሪጎሪያን የዘመን አቆጣጠር መሰረት እንሆ አጫጭር መረጃዎችን ወደ እናንተ አድርሳለሁ። ዘውትን እንደምታደርጉት ሽር ላይክ አድርጎ ሀሳብ አስተያየታችን አካፍሉ ጋት ሚዲያን በሱፐር ታንክስ ደግፉ እየደገፋችሁ ላላችሁም እጅግ እጅግ በጣም አድርጌ አመሰግናለሁኝ። የመጀመሪያው ፕሮግራማችን እንግዲህ በትናንትናው ዕለት በኢትዮጵያ የእንግሊዝ አምባሳደር እንዲሁም የአፍሪካ ህብረት ቋሚ መልእክተኛ ዳረን ዌልች ወደ መቀሌ በማቅናት ከጊዜያዊ አስተዳደሩ ሌትናንት ጀነራል ታደሰ ወረደ ጋር በተለያዩ ጉዳዮች መምከራቸውን በትዊተር ገጻቸው ዳረን ዌልች እንግሊዝ ሀገራቸው እንግሊዝ ለፕሪቶሪያ ስምምነት መፈፀም የበኩሏን ያልተቆጠበ ድጋፍ እንደምታደርግ፣ ለሰላም ግንባታ፣ ለደህንነት እና ለልማት የከዚህ በፊት ድጋፏን አጠናክራ እንደምትቀጥል ትዊተር ገጻቸው ላይ ያለውን መልእክት ወደ እናንተ አድርሼ ነበር። በተመሳሳይ እንግዲህ በአፍሪካ ህብረት የፕሪቶሪያ የሰላም ስምምነት መከታተል ማረጋገጥና ማክበር ሶሪ ማክበር ተልኮ ከፍተኛ ኃላፊ ሆነው የተመደቡት ሜጀር ጀነራል ሳማድ አክሶዴ በትናንትናው ዕለት ሚያዝያ 16 ቀን 2017 ማለት ነው ወደ ትግራይ መቀሌ አቅንተው ነበር። በዛም ከሌተናል ጀነራል ታደሰ ወረደ ጋራ ከትግራይ ጊዜ አስተዳደር በፕሬዚደንት ማለት ነው በፕሪቶሪያ የሰላም ስምምነት እንዲሁም በሌሎች በሰላም በመልሶ ግንባታ በዲዲአር በዝርዝር ጉዳዮች መምከራቸውን ሌትናል ጀነራል ታደሰ ወረደም የቅድሚያ ቅድሚያ የሚሰጠው ጉዳይ ተፈናቃዮችን ወደ ቀያቸው መመለስ መሆኑን ለሜጀር ጀነራል ሳማዳክ ሶዴ እንዳረጋገጡላቸው፣ ሜጀር ጀነራል ሳማዳክ ሶዴም በበኩላቸው በፕሪቶሪያው የሰላም ስምነት አፈጻጸም ተፈናቃዮች መመለስ በሚቻልበት ሁኔታ እንዲሁም በዲሞብላይዜሽን ዲሰርማመንት ኢንተግሬሽን ሪኢንሰርሽን በዚህ ጉዳይ ዲዲአር ላይ ሰፊ ውይይት ለማድረግ ወደ መቀሌ ማቅናታቸውን አብረውን በጋራ ከትግራይ ጊዜያዊ አስተዳደር እና ከሚመለከታቸው አካላት ጋር እንደሚሰሩ እንዳረጋገጡላቸው የትግራይ ፕሬዚደንት የጊዜያዊ አስተዳደር የፕሬዚደንት ጽፈት ቤት ዋቢ በማድረግ እየወጡ ያሉ መረጃዎች እያመለክታሉ። ምናልባት ከእናንተ በላይ ዊትነስ የለም። አሁንም ማለት የምፈልገው ተፈናቃዮች አንደኛ ሀገራቸው ውስጥ ነው የተፈናቀሉት መሆን አልነበረበት። ኢትዮጵያዊ ኢትዮጵያ ውስጥ መፈናቀል አልነበረበት የመጀመሪያው ነገር ይሁን። ከተፈናቀሉም በኋላ ግን ወደ ቀያቸው ተመልሰው ሰርተው እንዲኖሩ፣ ሰው በሌላ ሀገር ሄዶ ሰርቶ እየኖረ ነው የእኛ ወደ ሀገራቸው ወደ ተፈናቀሉበት ቀያቸው ተመልሰው ሄደው እንዲሰሩ ጥረት ይደረግ። ይሄ ደግሞ ከምንም በፊት ከሰኔ በፊት ቢሆን ጥሩ ነው። በተለይ በአብዛኛው ተፈናቃዮቹ ዳታ እንኳ ኤግዛክትሊ ይህን ያለ ዳታ የሚል የለኝም፣ ግን በእርሻ ስራ ላይ እየተሰማሩ እንደሚሆኑ ተስፋ አደርጋለሁ። ወደ ወልቃይት ጠገዴ፣ ሰቲት ሁመራ ያሉት በጠለምት አካባቢ ተመልሰዋል ግን የቀረካለ እነኚህ እንዲመለሱና በጉልበታቸው በላባቸው በሀገራቸው ላይ ሰርተው እንዲበሉ ከተረጅነት እንዲወጡ ይህንን ሁላችንም መስራት መቻል አለብን። በኋላ ላይ የሚመጡ ጥያቄዎች ይኖራሉ። በማት በኋላ ላይ ስላችሁ የወሰን ጉዳይ አለ ለምሳሌ የወልቃይ ጠገዴ ሰቲት ሁመራ ወይ በትግራይ ወንድሞቻችን በኩል ምዕራብ ትግራይ የሚባለው የማን ነው? ተፈናቃዮች ከመሄዱ በፊት ወይ ኢኮሊ አስተዳደሩ ይሄድ ምናምን ግድ የለም ግድ የለም። ተፈናቃዮች ይሄዱ፣ ይሄ ክረምት አይለፋቸው፣ ያዝምሩ በዛ ሂደው። የፌዴራል መንግስቱ በጣም የቅድሚያ ቅድሚያ ፕራዮሪቲ ተደጋግሞ ተፈናቃዮችን መልሱ፣ ተፈናቃዮችን መልሱ ነው የተባለ። ግን ይሄ ፋክሽን ቡድን ከዚህ በፊትም ሌሎች የገለጹት አለ እና እኔ ተፈናቅያለሁ ከስልጣን መጀመሪያ፣ እኔ ወደ ስልጣን ሳልመለስ የተፈናቀለው የትግራዋይ ወደ ቀየው አይመለስም የሚል አቋም ይዞ፣ አለፍ ሲልም በመጠለያ ካምፕ ካሉት ገንዘብ ሲሰበስብ ነበር። ይሄ ኢትዮጵያዊ እኔ አይደለሁም የሚያልኩት የኢትዮጵያ ተቋማት አይደለም። ይሄን ያው የዓለም የምግብ ድርጅት ነው በመረጃና በማስረጃ አረጋግጦ እንዲስተካከል ያለ ሶ ፕሊስ እንግዲህ ለታሪክም ይሁን ፕሊስ ይመለሱ። ወደ ጠለምት የተመለሱ አሉ። በሙሉ ነው ወይ የቀረ ካለ ከተመለሱ በኋላ የሚያጋጠመ ችግር ካለ እሱ መገምገም ነው። ወደ ራያ አላማጣን ይዞ ቆቦ በየትኛውም የሀገሪቱ አካባቢ ይመለሱ። በኢትዮጵያዊ ኢትዮጵያ ውስጥ መፈናቀሉ ተገቢ አይደለም። አልዘነጋሁም። ለምሳሌ ከወለጋ የተፈናቀሉ ደብረ ብርሃን፣ ሰሜን ሸዋ ዞን፣ ወሎ ወደ ጃራ ካምፕ ወደ መርስ አካባቢም የተፈናቀሉ አሉ። ካምፕ ውስጥ ያሉ ሁሉም እያልኩ አይደለም። ይመለሱት ተብሎ እንቅስቃሴ ሲጀመር መመለስ የለባቸውም ብሎ ዘመቻ የሚከፍት ኃይል አለ ወይ ሊመለሱ ነው ብሎ የለም። የተመለሱት የሄዱት ታስታውሳላችሁ። የተመለሱት የሄዱት ውሃ የሚቀዱ በሚኒሻ ታጅበው ነው። እየሞቱ ነው፣ እየተገደሉ ነው የሚላል እንዳይመለሱም ደግሞ አስቦ ገና ሄዶ ወለጋ ላይ የተደራጀ የቪዛ ሙፋኖን ወዘተረፈ የሚላል ሰው። ወዳጆቼ ነገሩ እንደምናየው እንዲሁ ቀላል አይደለም፣ በጣም ኮምፕሌክስ ነው። ከጀርባ ያሉ የደም ነጋዴዎች አሉ፣ ከጀርባ ያሉ የግጭት ነጋዴዎች አሉ። ግጭት ጠንስሰው ጠምቀው አጣርተው ሽጠው ዳቦ የበሉ ዳቦ የሚበሉ ክብር ማዕረግ ያገኙ በአለም አደባባይ ፊት እንደ ሰብአዊ መብት ታጋይ ተቆጥረው የተሸለሙ ሰዎች አሉ። መቼም ይገባቸዋል። ይሄ ደግሞ የግለሰቦች አይደለም። በመዋቅር ውስጥ ያሉ ጥገኞች አሉ፣ ከመዋቅር ውጭ ያሉ ይህን ፋይናንስ የሚያደርጉ አሉ። ሰንሰለቱ ጎረቤት አገር ድረስ ይሄዳል። ይህልክ እንደ ስትራቴጂክ ዴፕስ ሻቢያ ጦርነት ከተከፈተብኝ ላርቀው መደራደሪያን ወደ ትግራይ ልግፋ ይላል። የትግራይ ኢሊት የፋኖችን ያደንግ ነው። በፍጹም ትግራይ ከዚህ በኋላ ጦርነት ሰልችቶናል ይልሃል። በምንም ታምር ይላል ልክ ራሱን እንደ ኢንዲፔንደንት አገር ቆጥሮ ልክ ህንድና ፓኪስታን ቢዋጉ ያው እንግዲህ እየተፈካከሩ ነው። ህንድና ፓኪስታን ይዋጋሉ ብዬ በፍጹም አላምንም። አይ ነው ፓኪስታን የአየር ክልሏን ዘግታለች። የህንድ አውሮፕላን ማንኛውም ከህንድ የሚነሱ በፓኪስታን እንዳይበሩ አየር ክልሏን ዘግታለች። ድንበሯን ዘግታለች። የኢንደስ ወንዝ ከህንድ ወደ ፓኪስታን የሚፈሳለ እሱ ወንዝ የሚዘጋ ከሆነ እንደ ጸባጫሪነት የሚዘጉት ደስ ይለኛል። ያው ልምምዱ ጥሩ ስለሚሆን ማለት ነው ምለው ይገባቸዋል። መችመን እንግዲህ የኢንደስ ሪቨር የሚዘጋ ከሆነ ምንድን ነው የሚለው ኤኒ አቴምፕት ቱ ዳይቨርት ዘ ዋተርስ ኦፍ ዘ ኢንደስ ሪቨር የኢንደስ ሪቨርን ውሃ አቅጣጫ ለማስቀየስ ወይም ግድቦች ስላሉ እነሱን የመዝጋት ከሆነ እንደ ጦርነት እንቆጥረዋለን፣ እንደ አክት ኦፍ ወር ቆጥረዋለው እርምጃ ወስዳለሁ እያለ ነው። ሁለቱም ኒኩሌር የታጠቁ ሀገሮች ስለሆኑ ሁለቱም እንዲዋጉ አይፈልጉም። ያው ፓኪስታን ጎን የፓኪስታን ቋሚ ወዳጅ ቻይና አለው፣ የህንድ ደግሞ ቋሚ ወዳጅ ራሻ አለው። እንዲዋጉ ያው እንግዲህ ድርድር አረጉ ምናምን ይባላል ትሰማለች ቢኮዝ ሁለት ኒኩሌር የታጠቁ አገሮች ወደ ጦርነት ሊያመሩ አይችሉም። ምንድን ነው በተለመደው ያው ሚቹዋል ዲስትራክቲቭ ስለሆነ አቅሙ ማለት ነው። ሶ ዝሮ ዝሮ ኤርትራ ጦርነቱን ወደ ትግራይ መግፋት ይፈልጋል የትግራይ ኤሊት ደግሞ እንዳልኳችሁ እከል የሚባለው እንዲህ ነው እከል የሚባለው ፋኖ እኔ አሁን ያው እንግዲህ በእንትን በ በ አም ሶሪ በ በዩቲዩብ ሰዎችን መጥራት አይቻልም ይመስለኛል እንጂ የሆነን ሰው ጠርቶ እንደዚህ መከላከያ መረጃ ኃላፊ ነበረ ምናምን የምናውቀው እኛ ጋር አብሮ ያደገው ልጅ ያው ከኛ ሁለተኛ ሶስተኛ የሚሆነው ልጅ ፍጹም የሌለበትን ለማጀገን ይሰራሉ። እራሳቸውን ግን እንዳልኳችሁ ፍጹም ትግራይ ውስጥ ጦርነት እንዳይከናወን ትምህርት ቤት እንዲተዘግቶ ይከፈት እያለ አማራ ክልል ጦርነቱ እንዲሄድ ይፈልጋል። ለምን ትግራይ ደግሞ አማራ ክልል እንደ ስትራቴጂክ ድብዝ መጠቀም ይፈልጋል። የተሰበሰበን ከፍት አላላኪ ደግሞ መንደሩን ያወድማል። የጤና ጣቢያ አምቡላንስን ተጠቅሞ በዛ ታጅቦ መህድ እንደ ጀግነት ይቆጥራል። የራሱን መሰረተ ልማት ያወድማል። ማዳበሪያ እንዳትገዙ የሚገዛ ካለ እርምጃን ወስዳለን አለን። እሱም ብቻ አይደለም እንግዲህ መግለጫዎች ያወጣሉ፣ ከሌ ከሌ የሚለው ብዙ ያን ያህል ጊዜያችን እንዳናባክን በሚል እንጂ ማዳበሪያ የምትገዙ እርምጃ ወስዳለሁ እህል የምትሸጡ እርምጃ ዋስዳለሁ እያለ ነው። ኤንዌይስ ጠቅለል ባለመልኩ ተፈናቃዮች ደብረ ብርሃን ያሉ ጃራ ካምፕ ያሉ በየቦታ ያሉ የሚመለሱ የአማራ ክልል ከፌዴራል መንግስት ጋር ከኦሮሚያ ክልል ጋር ከተፈናቃይ ክልል ጋር በጋራ ጆይንትሊ ይስራ። በተመሳሳይ ከአማራ ክልል የተፈናቀሉ የትግራይ ወንድም እህቶቻችን ካሉ ይመለሱ። ወደ ስራቸው ይግቡ። ያ ነው የህዝብ ለህዝብ የምንለው። ሰው በሀገሩ ላይ መፈናቀል የለበት። በሀገሩ ላይ አፈናቅለን በተፈናቃይ ቤት ውስጥ ገብጠን እንደ ቤታችን እየኖር ከሌላ ሀገር ወይ ከጅቡቲ እስከሚያ ሁለት ድረስ እንግዲህ ዛሬ ሰባት ቀን ነው የቀረው። በነገራችን ላይ በዚህ ሰባት ቀን ጅቡቲ ውስጥ ያሉ ህገወጦች እንግዲህ መውጣት ያለባቸው ይመስለኛል። መንግስት ጥረት እያደረገ እንደሆነ አውቃለሁ። ሌላ የሚለወጥ ነገር ካለስ እንግዲህ አብረን እናያለን። ሶ ራሳችን እያስወጣን ያንን አፕሪሼት እያደረግን ሌላውን ልንወቅስ አንችልም። ደጋግሜ ደጋግሜ ብያቸዋለው። መርከብ የሚሰምጠው መርከብ በኋላ ነው የሚሄደው የሚሰምጠው ውስጥ ውስጥ ቀዳዳ ኑሮ በዛ ኋስ ይገባል። የራሳችንን ቀዳዳዎች የራሳችንን ችግሮችን እንመርምር ነው ኤንዌይስ ይህንን ካልኩ በኋላ ሌላው ምንድነው? የአፍሪካ ህብረት ሊቀመንበር መሐመድ አልየሱፍ ስብሰባ ዛሬ የሚጠናቀቅ ዛሬ አፕሪል 2525 ላይ ኢንቴቤ ዩጋንዳ ስቴት ሃውስ ላይ የሚጠናቀቅ ስብሰባ እያደረጉ ነው ያሉት ከሰራዊት ካዋጡ የአፍሪካ ሽግግር ተልዕኮ በሶማሊያ መጠናቀቁን ተከትሎ አትሚስ መጠናቀቁን ተከትሎ ለኦሰም ለአፍሪካ ዩኒየን ሳፖርት ን ስታብላይዜሽን ሚሽን ኢን ሶማሊያ ለዛ ሰራዊት ካዋጡ ሀገራት ጋራ ስብሰባ እየተደረገ ነው ያሉት እየተደረገ ነው ያለው። መሐመድ አሊ የሱፍ ሪዞሉሽን ውሳኔ ቁጥር 2719 በተባበሩት መንግስታት ድርጅት መጽደቁ አሁንም ቢሆን የአፍሪካ ህብረት የመርነት ሚና እንዲኖረው መደረጉን አድንቀው ነገር ግን የገንዘብ ችግር አለ፣ የተባበሩት መንግስታትም ሌሎች ባለድርሻ አካላትም በፍጥነት አክት እያደረጉ አይደለም። ይሄ ደግሞ ለባለፉት ጊዜ ከአሚሶም እስከ አትሚስ የሶማሌ የሶማሊያ መንግስትም ያደረገውን በሙሉ የተከፈለውን ዋጋ ሪቨርስ በሚቀለብስ ሁኔታ አልሸባብ እየተስፋፋ ነው ያለው፣ ለዚህ ከፍተኛ የሆነ ድጋፍ ሊደረግ ይገባል የሚል ጉዳይ አንስተዋል። እንግዲህ የግብፅ ወኪል አልተገኘም። ኡጋንዳ እየተደረገባለው ሰራዊት እራሳቸው የሶማሊያ ፕሬዚደንት ሀሰን ሼክ መሐመድ ተገኝተዋል። የሶማሊያ መከላከያ ሚኒስትር ተገኝተዋል። በጎን በነገራችን ላይ የኢትዮጵያ መከላከያ ሚኒስትር ክብርት አይሻ መሐመድ በስብሰባው ላይ ከመሳተፍ ባለፈ የጎንዮሽ ውይይት እያደረጉ ነው ያሉት ከአገራት መከላከያ ሚኒስትሮች ጋር በጋራ መስራት በሚቻልበት ሁኔታ በእውሰምም። በባለብዙ ወገን ዲፕሎማሲ እንዲሁም ደግሞ በሀገራት መካከል በሚሊተሪ መካከል በወታደራዊ ዘርፎች መካከል በሚኖረው ግንኙነት ላይ ምክክር እያደረጉ ነው። ትናንት ከሶማሊያ የመከላከያ ሚኒስትር ጋር እንዲሁ ውይይት አድርገው ነበር። ሰው ግብፅ አልተገኘችም፣ የግብፅ ወኪል አልተገኘም። አንዳንድ ከሶማሊያ የሚወጡ መረጃዎች የሚያሳዩት ይህንን ሄርሻበሌን ይዞ በመካከለኛው ሶማሊያ የግብፅ 1094 ሰራዊት ትሰፍራል ተብሎ ነበር የሚጠበቀው ለሰላም ማስፈን ማረጋጋት። ነገር ግን በዛ ሄር ሸበሌን መካከለኛው የመካከለኛው ሶማሊያ ይሄ ሚድል ሸበሌ ሪጅኑን ጨምሮ በሙሉ አልሸባብ በፍጥነት እየተስፋፋ እና በተለይ ይሄ አዳንያ ባለ የምትባል እጅግ በጣም ወሳኝ ስትራቴጂክ ቦታዎችን እንደተቆጣጠረ ከሞቃዲሾ 220 ኪሎ ሜትር ርቀት ላይ ይሄ ሎጂስቲክ ሳብ የትጥቅና ስንቅ ማዕከል የመንግስት ማዕከል የሆነ እንዲሁም እንግዲህ የተጣረሰ መረጃዎች ነው የሚወጡት። በነገራችን ላይ ይሄ ዋርጋዴህ የምትባል በደንብ ነው የጠርቸው እንደሆነ አላቅም። ሶማሌኛ ቃል ነው የከተማው ስም ዋርጋዴህ የምትባል ከሞቃዲሾ 200 ኪሎ ሜትር ርቀት ከአደን የአባል 20 ኪሎ ሜትር ርቀት በዛው ሩት ላይ ያለ ወደ ደቡብ ምዕራብ ሶማሊያ እንዲሁም ወደ ጋልምድግ ስቴት መሄጃ ላይ ያለች በጣም ወሳኝ የሆነ ስትራቴጂክ ይዞታን ከፍተኛ የሆነ የጦር መሳሪያ የተከማቸበት በቱርክ የሰለጠነ ዳናብ የሚባል ኃይል ኖ በአሜሪካ የሰለጠነ ዳናብ የሚባለው ስፔሻል ፎርስ የቱርክ ኃይል የቱርክ ስፔሻል ፎርስ በቱርክ የሰለጠነ ዩናይትድ አረብ ኤሚሬትም ያሰለጠኑት እንዲሁም ደግሞ የክላን ሚሊሻ የጎሳ ሚሊሻዎችን በጣም ጠንካራ ይዞታ የሚባለውን እንደተቆጣጠሩ እየገለጹ ነው ያሉት የአልሸባብ አፍሌትድ ሚዲያዎች። ኦፍኮርስ መንግስት ደግሞ የለም በመልሶ ማጥቃት ተቆጣጥሬዋለሁ የሚል መረጃ እየወጣ ነው። አልሸባብ ደግሞ ለመያዜ ወቁልኝ ብሎ ቪዲዮ ፎቶጅ ምንድን ነው ቪዲዮዎችን ማሳያ እየለቀቀ ነው ያለው። ዞሮ ዞሮ 1091 የሚሆነውን ግብፅ በአውሰም ተልዕኮ ውስጥ ላትሳተፍ ትችላለች የሚሉ መረጃዎች እየወጡ ነው ያሉት ዝሮ ዝሮ እንግዲህ በአላማ ደረጃ ሀሰን ሸክ መሀመድ ክዶናል ከኢትዮጵያ ጎን ሆኗል ኢትዮጵያ በተልዕኮ ውስጥ መሳተፍ አልነበረባትም አላማቸው ለሶማሊያ ሰላም ማስፈን ለምስራቅ አፍሪካ ሰላም ማስፈን አይደለም እና አንዳንድ ወገኖች ልክ ነው ጅቡቲ የስትንፋስ ጉዳይ ነው ለኢትዮጵያ እኔም ከዚህ በፊትም ጅቡቲ ለዋላዊ ሀገር ነው ብያለሁ ሉዓላዊ ሀገር ስለሆነ በሉዓላዊነቱ የሚገባው ማድረግ አለበት። አንድ በጣም ትዊተር ላይ የሚጽፍ በጣም የምከታተለው ልጅ አለና ሉዓላዊ ነህ ስትባል ግን ጠላት መጋበዝ አለብህ ማለት አይደለም። ለምሳሌ ዩክሬን ሉዓላዊ ሀገር ነው፣ ናቶ እቀላቀላለሁ የናቶ ሚሳይሎች ጥቁር ብላክ ሲ ላይ ይጠመዳሉ ሲባል ኖ በፍጹም አይቻልም የሚል መከራከሪያ አቅርበው ነው እንግዲህ የሁሉ ጦርነት እየተካሄደ ያለው። በተመሳሳይ በተመሳሳይ ጅቡቲ ሉዓላዊ ሀገር ቢሆንም የኛ 99.5% የወጭ ገቢ ንግዳችን በጅቡቲ ላይ የተንጠለጠለ ነው። ስትራቴጂክ ነው፣ በቃ ህልውናችን ነው። ላይፍ ኦክስጅን። ይሄ ምንድን ነው? ኦክስጅናችንን ጠላት እንዲይዘው ማድረግ የለባችሁም። ጠላት ኦክስጅንህን ከያዘው ይነቅልብሃል ወይንም ቀንሶ ዜሮ አድርጎ እንዳተነፍስ አድርጎ ይገልሃል። ነገር ግን ይህንን በጥልቀት በደንብ በመተንተን የግብፅ በዚህ ደረጃ መንሰራፋት የኤሌክትሪክ ስምምነት ተፈራረሙ። አዲስ ነገር አይደለም። በነገራችን ላይ የዛሬ አመት አካባቢ ነው የሶላር ኢነርጂ አግሪመንቱ እኔ አቅርቤ ያለውኝ እኮ እዚህ የዊንድ ደግሞ ከውቅያኖስ የሚነሳ ንፋስ ተጠቅመን ሀይልና ምንጫ የቆየ ነው። ይሄም በኮስት ዋይዝ አያዋጣቸውም። ኦኬ ጥሩ ነው። የዶራሌ ላይ የማስፋፊያ ጠይቀዋል። ምን ያህል ነው? ይህስ የግብፅ መስፋፋት የግብፅ ሙብ የህልውና ጉዳያችን ነው እያል ባለበት ሁኔታ እስከምን ድረስ ያስኬደናል የሚል ጥልቅ ደብዚ የሆነ አናሊሲስ መስጠት እንጂ አለቀልን ፈራን፣ ምናም ብለ ፓኒክ እንድታደርግ ይፈልጋል የሻቢያ ኤጀንት። በግልጽ እንነጋገር። በቃ አለቀ፣ የዚህ መንግስት የውጭ ጉዳይ ፖሊሲ ደካማ ስለሆነ ወል ደካማም ከሆነ በደንብ በማሳያ መተንተን አለበት። በቃ አለቀልን፣ ነገ ሊዘ ይህንን ጨለምተኝነት ያለቀልን፣ በቃ ነገር ተቆረጠ የሚል ፕሮፓጋንዳ እንዲተላለፍ የሚፈልጉ ሰዎች አንዳንዶች በቅንነት ፖዘቲቭ ሆነው ለሀገር ተቆርቆሮ ይህን የሚሰሩት ጉዳይ አለ። ይህንን በደንብ ማየት ነው ያለብን። ከዛ ባለፈ ጅቡቲ አሁን ተቀላቀለች። የቀይ ባህር ጉዳይ የቀይ ባህር ተዋሳኝ ሀገሮች ነው ብላ ጅቡቲ ገለጸች ምናምን ብሎም የሚያቀርቧሉ። ይሄ ጃንዋሪ 6 20 20 የፈረሙት ነው አዲስ ነገር አይደለም። the council of arab and african coastal states of the red sea and the gulf of aden riyadh lai saudi arabia january 6 20 20 የተፈረመ ነው። እኛ እንዴት አድርገን እየተጫወትን ነው ዲፕሎማሲውን? እሱ ነው እንጂ መጠንተን ያለብን ከሶማሌላንድ ጋር ስንፈራረም ለሶማሌላንድ ፖለቲከኞች፣ ባለስልጣናት፣ ባለሀብቶች፣ ምሁራን ኤሊት በሉት፣ ለሶማሌላንድ ኤሊት ሰጥተውት የነበሩትን ፓስፖርት ያመከኑበት ሁኔታ አለ። አንድ እሱን መውሰድ ይጠበቅብናል። ይሄ ያለቀልን ፈራን፣ በቃ ነገር አለቀይ ወደሚል ነገር መሄድ የለብንም። የሚል መልክት ፖዘቲቭ ልሱን ማስተላልፍ እፈልጋለሁ። ከዛ ባለፈ እንግዲህ አንዳንድ መረጃዎች በተለይ ሚድልስት ሞኒተር ነው ያወጣው። ሚድልስት ሞኒተር ያው የግብፅን ኢንተረስት ነው በአብዛኛው የሚያስተላልፈው። እያወጡት ያሉት መረጃ አለ ፑንትላንድ ላይ ፑንትላንድ ላይ የዩናይትድ አረብ ኤምሬት እስራኤል ሰራሽ የሆነ ራዳር እንዳስቀመጠች እየተዘገበ ነው ያለው። በተመሳሳይ ለፍት ግሪን የሳውዝ ዌስት የደቡብ ምዕራብ ሶማሊያ የፕሬዚደንት አቡዳቢ ነው ያሉት። በዛም እንግዲህ ቀጣይ የሚሊተሪ አግሪመንት ይኖራል የሚል ጉዳይ አለ። ኢትዮጵያና ደግሞ ዩናይትድ አረብ ሚሬት ጠንካራ ግንኙነት አላቸው። እሱን ጠንካራ ግንኙነታችንን በምን ደረጃ ሊበረጅ እናደርጋለን የሚለውን ማየት ያስፈልጋል። ከእስራኤል ጋር ያለንም ጠንካራ ጎን ማየት ያስፈልጋል። እንግዲህ አንዳንዶቹ የቦሳሶ ፖርትን ተጠቅማ ወይ በቦሳሶ ኤርፖርት አካባቢ ለዚህ ለራፒድ ሰፖርት ፎርስ ለሄሜቲ ትጥቅ ያቀርባል ምናምን የሚል ጉዳይ አለ። እሱን እንግዲህ ያን ያህል ብዙም የእኛ አጀንዳችን ሊሆን ይገባል የሚል እምነት የለኝም። ሌላው እንዳልኳችሁ የፓኪስታን ህንድ ጉዳይ ነው ያለው አይብሊቭ፣ ወደ ውጊያ የሚሄዱ አይመስለኝም። ለጋት ውሎ ያሉን አጫጭር መረጃዎች እነኝ ናቸው። ሌሎች ተጨማሪ መረጃዎችን በጋት ዕለታዊ ወደ እናንተ አደርሳለሁ። ቴንኪዩ።